ካ ወደጃ ልክ እንዳየሁት ምናምን አፈቅራለሁ ብላለች። ስለዚህ አንተ የሚያደር ተወዳት አለ። አሁን እንደዚህ። ሰላም እንዴት ናችሁ ተከታታዮች? በምርጥ ሀይዳያ በምርጥ ሀሳብ በጥሩ በቃል አይደል? ቆንጆ ሀሳብ ነው ያመጣት። እንደምወዱት እርግጠኛ ነኝ። ላይክ በማድረግ ጀምሩ አበረታቱኝ። የዛሬው ሀሳቤ ደግሞ ምንድን ነው? ፌርዲን ልድራት ነው ከእኔ ቤት ሰራተኝነት አውጥቼ በቃ የራሷ ቤት ልመሰርት ነው። ልድራት ነው። ምን ጸባዋ ምናምን ገና ከመምጣቷ በጣም ነው የወደድኳት። መልኳ ቆንጆ ነው። ከምንም በላይ ደግሞ ጸባዋ ማለት ነው። ማንም ሰው የሚመኛት አይነት ሴት ናትና በቃ ፌርዲን ዛሬ ልድራት ነው። እስኪ ትንጣና ዝጠይቃ ከፊታቸው ያው መቼም ትዳር ስና ነው እና ታግባ፣ ችግር የለውም ሰው ቤት ከምሰራ የራሷን ቤት ንብረት የራሷን ቤት የራሷን ጎጆ ብመራ አሪፍ ነው። ድካም የማይኖርባትን ባሏን ብቻ ትንከባከበው እና ይህ ሀሳብ መቶንኛል መንትሩኛላቸው። ደግፉኝ፣ ላይክ አድርጉ። ፌርዶስ ፊርዲ እናይማ እንትን ልብስ ልበሽ ይሄ ጅልባብ ማለት ነው ላ ትቀበለዋለች ብዬ ያስባለው ደግሞ የምድራትም ሩቅ አይደለም። በጣም ቅርቤ ነው። ለመወደው ሰው ነው ምድራት እሷን ስለወደድኳት እኔም ለመወደውና በቃ በህይወቴ ትልቅ ቦታ ላለው ሰው ነው ምድራት። በቃ እኔ እንጃ እኔ ደስ ብሎኝ ነው ማለቴ ይሄን እሱን ለእሷ ወይም እሷን ለእሱ ስል በቃ ይመጣጠናል ይዋደዳሉ ብዬ ስላሰብኩ ነው። ይዋደዳሉ ሳይሆን አሁን እያደረ ታተጋቡ በኋላ ይዋደዳሉ ብዬ ነው። በነገራችን ላይ ከመጀመሪያ ከመጀመሪያው ማለት ነው፣ እመቤት አትበይኝ፣ ሰአዳ በይኝ። እኔ አይደብረኝም፣ ሰአዳ ብትይኝም ችግር የለውም። እና ዛሬ ይዤልሽ የመጣው ምንድን መሰለሽ? አንቺ ከኔ ቤት እየሰራሽ ነው፣ ጎበዝ ነሽ፣ ስራሽ ምርጥ ነው፣ ጸባዮች ቆንጆ ነው። እና ለምን ከዚህ ስራ ወጥተሽ የራስሽን ቤት ምናምን አትሰሪም ብያሰብኩና ለድርሽ ትዳር እኮ አሪፍ ነው። አትፈልጊም? ማግባት አትፈልጊው ሆነሽ ነው ከእኔ ቤት የምትሰሪው? እንደዛ አይደለም እሺ? በቃ እሺ። ለምንድን ነው ግን ትዳር ማወጁ ወይስ አለሽ? ብታፈቅዱ ሰው አለሽ እንዴ? እና ታዲያ ስለዚህ በቃ ጥሩ ሰው ነው፣ በቃ የሥራ ሰው ነው ጎበዝ ነውና፣ አግቢና በቃ ልጆች ወለጅ፣ ወልደሽ ልጆች እያሳደግሽ የራስሽን ቤት እየመራሽ ኑሪ። ምን ችግር አለው? አትፈልጊም? እንግዲህ በቃ አላስጨንቅሽ። አሁን የመጣሁት ወንድሜን እንትን እስም ፕራንክ አላደርገው ነው የምር አይደለም እሺ የቀልዴ ነው። ግን እሷ እሺ ብላለች ተስማምታለች፣ እና አገባዋለሁ ችግር የለብኝም ብላለች። እና አንተን አሁን አንተን ልጠይቅህ ነው። እሷ ጸባይ አላት፣ መልካ አላት፣ መሻእላት ቆንጆ ናት። በቃ እና አግብተህ እኔ ልጅ ያክስትህ እንድታደርገኝ ነው ምፈልገው። የራስ ቤት ንብረት፣ የራስ ቤት ጎጆ መስርተህ እንዳገኝ ነው እንድይዝ ነው የምፈልገው። ለዋለሁኝ ሲ ደግሞ እኔ ችግር የለብኝም። እሱ ሽካላ በቃ። ምን ትያለሽ? እሱ ሽካላ እኔ ተስማምቻለሁ። ትዳር ስፈልገው የኖርኩት ነው ምናምን ነው ምትሽ። አትፍሪ። እሱን ላበት በላበት ላበት በላበት ነው የማደርገው እንደሚጨነቅ እርግጠኛ ነኝ። ምክንያቱም በቃ ስለወደደች ግዴታ አንተ ባፈልግ ራሱ ታገባት አለ ብዬ ግድድልበት። በቃ ዛሬ ያወል ነው እንደ ላበት በላበት እርግጠኛ። ምን ብሎ ደግሞ እንደዚህ ያለ ፕራንክ ያለ ፕራንክ ምን ምንም ጸባይ ልዩነቱ ማለት ነው ከባሌ የጸባያቸው የማግኞቹ አሪፍ ነው። የማኞቹ በቃ አላደል እናንተ፣ እዛውንትን በሉ። ዛሬ ፎከስ የምታደርጉ ከእኔ ላይ ሳይሆን ከንድሪስ ላይ ነው። ከሷም ላይ አይደለም ከንድሪስ ላይ ነው ፎከሱ። በነገራችን ላይ ላወልም አልነገርኩት። የቤተሰብ ጉዳይ ነው ብዬ ነው የማቀርባቸው ልክ እንደ ስብሰባ ያው ስሪን ቁጭ አድርገን ለብቻዋ ስልክ ከፍችላታለሁ። አሁን እዛው ቁጭ እንዳለ ብቅር አሪፍ ነው ብየው ማስበው ቪዲዮ ላይ እንዲገባ አልፈልግምና ያ ቤት እንደ ቤተሰብ ስብሰባ ሰባ ነው ማማከራቸው። እስኪ አወል ምን ነው የሚደግፈው፣ ያግባብ የሚለው ወይስ እንድሪስ ነው የሚደግፈው? እናያለን። አስተነ ቁጭ ብለናል። ሲመጡ ቪዲዮውን እንሸቅለዋለን። ቀጥታ ወደ ወደ ስራችን ነው የምንጀምረው። ጀምረው እንግዲህ እናጨናንቃቸዋል ብዬ አስባለሁ። እንዳፈሪ እሺ፣ ምንም አይነት አክት እንዳተሰይ እንዳተስነቅብኝ ይችላል ደራ አመሰግናለሁ። ፊርድዬ አወል ናማ የሆነ እንትን አለኝ መነግራችሁ የማውራችሁ ወር ያለኝ ድሪሶ ዛሬ በጣም ትልቅ ጉዳይ ነው ያለኝ። እሱንም ድሪሶ አንተ ጋ ነው ከአሁን በፊት አውቃለሁ። በባህር ሂደህ እኔ እዛ ሀገር እያለሁ ምናምን እናት ሁሉ አስለቅ ሰዓት ነበር ያን ሁሉ የሆነው። ለምን እንደሆነ ታቃላቸው? ትዳር ስለለለ ልጅና ሚስት ቢኖረው ኑሮ

ሰማይ ሰማይ አንተ ዝም ብለ ሰማይ ታላቅህነ፣ አክብረኝ ሰማይ። እኔ ለአንተ ጥሩ ነገር እንጂ መጥፎ ነገር አላመጣም እ ለአንተ የሚጠቅምህን እንጂ የሚጎዳህን ነገር አላመጣም መቸም እና ስለዚህ ያልኩን ታገባለ ሰው ምናልባት እኔ እኔ ሲጀመር አባቴም ለእናቴም እነግራቸዋለሁ። ሰርጉ ሁሉ እንደገና እነግራቸዋለሁ። ሚስት ሚስት ትሆናለች። እሷ እንዳየችው ወደደችው፣ ፀባዩም አለች። ጥሩ የሥራ ሰው ነዋ። አይታለች። ታውቃታለህ እንጂ ታውቃታለህ። ግን እሷ እንዳየች ነው ያፈቀረች። ስለዚህ ሴት ልጅ ናት እና እኔ ሴት ልጅ አፍቅራ ስትሰቃይ ደግሞ ደስ አይለኝም። ያቃታል ግን፣ ያን ያፍቅራት ያፍቅራት አላውቅም፣ ግን እሷ እንደምታፈቅረው ነግረኛለች። እሷ ነግረኛለች። ወንድ ስለሆነ ምን ችግር አለው? መጀመሪያ ልንገርሽ፣ ሴት ስለሆንሽ ብቻ ለሴት ብቻ ወግነሽ፣ ከወንድሜ በላይ ምንም የለ። ስለዚህ እሱ ትዳር ያለ ፍቅር አይሆንም። ያ ያፈቅራታል። ስለዚህ ተቃጠልተው ነው የምትይው? እንግዲህ መልካም ነው። እሺ ይኸውልህ እኔ ከልጅቱም ጸባያም ሆነ መልኳም ሆነ ሁሉም ነገሯ ቢመቸኝ ከወንድሜ በላይ አብልጫ ላይ አይተመቸም። ታውቃለህ አይደል? ስለዚህ ግን ለዛም ነው ወንድሜን በጣም ስለሚወድ እሱ በቃ ለወንድሜ ብኮን ትገብ ትገባዋለች ብዬሽ አያሳብኩ ገባሁ። ትገባለች ሰው አግባ ነው እንደምትይኝ፣ እያልሽኝ ካገባ ነው በኋላ አሁን የምፈልገው ወንድሜ የራስ ቤት ሆነ ጎበዝ ናቸው ለስራ ከፍታ ልክ እንዳየሁት ምናምን አፈቅራለሁ ብላለች። አንተ አሁን እንደዚህ አለች። ማግባት አልፈልግም አለብህ ማግባት በጥቅሉ ማለት ነው። እኔ ትዳር የሚባል ነገር አልፈልግም፣ እኔም አልደግፈውም። እኔ ማግባት ጭራሽ አልፈልግም። ይሄ ነው መናገር አልፈልግም። እዛ አይደለም እሱ አትልሽም። ሲጀመር ወዳለሁ ብለሽ ነው። በጣም ደስ ነው። አሁን እኮ ተስማማለን። በቃ እኔ ማግባት አልፈልግም። በአሁኑ ታይም ላይ ጭራሽ ማግባት አልፈልግም። አሁን እኮ ተስ- ይሄ እንትን ይህ አሁን እኮ አግባ ግደታ ወይ እዚህ ደቂቃ እኮ አግባ አስበል ምናምን አላልኩም። አስብበትና ያው እነሱንም ተዘጋጁ ብያቸዋለሁ ምናምን እንደዚህ ምንድን ነው ወቅቱ እስከሚያስጠጪው ምናምን እስከሚዘጋጁ ማለት ነው። ጭራሽ ሰርጉም ታስቧል። አሁን ነግሪያቸው ነው

አንተ ብለህ ታውቃለህ? እኔ እኔ ስለዚህ ስለጀመረ ማግባት አለበት። ከመጀመሪያው ነው ሳይሆን ካለ ጫት ነው የሚቅመው፣ መጠጥ ቤት ነው የሚሄደው፣ ሴቶች ነው እንደዚህ የሚያጋፋው። እንደዚህ አልፈቅድም በህይወት እያለሁ

ፊርዲ በሷ አፍ ትሰሟታላችሁ፣ በሷ ቃል ትሰሟታላችሁ። ፊርዲ ላይማ ፊርዲ ወዶሎ ብለሽ ይሄን እንደተፈሪ ችግር የለም ምንም ያመጣ እምቢ ካለ የራስ ጉዳይ ቤት ነው ማስወጣው። ስደሙ እንደዚህ ይሄን ቃል አላከብርም ካለ አንተ ራሱ እንደዚህ እያከላከልክ የሆነ ነገር ቢያደርግ ይሄን አንተንም ማልፋታ ኔ ልዳርህ እያልኩ ጥሩ ቦታ እየመራውት ነው ግን ያንን ትዳሩን ዳሩን ቢብልህ አከላከለ እዛ ጫት ቦታ ወይ እዛ ጥሩ ነገር ነው እያረገ ያለው አሁን አንቺ ነሻው መጥፎ አለች። ስለዚህ ለምን ጽዳት ራሱ አብሮ የሚያጸዳው አለች። ስራ ማገዝ በቃ እንትን ነው ማለት ነው። እሺ ሲል እሷ ላይ በቃ ፍቅር አደረባት። ለምን አብረሃ ታጸዳ እሺ? በ ያህል ነገር አላደርግም። ስለዚህ ማግባት አልፈልግም።

ና ቢላ ፕራንክ ባደርጋችሁ ስለ ግ የምትሆኑ የማላቀውን የማላፈቅረው ወንድ አላገባውም፣ ነው ማለት ነው። በኋላ ካሜራ ከደበረሽ ማለት ትችያለሽ። እና ለማንኛውም ፕራንክ ተሳክቶልኛል ጋይስ። የተናደዳችሁ ድስ ላይክ እያደረጋችሁ ሄዱ፣ የወደዳችሁን ላይክ እያደረጋችሁ ሄዱ። ያውቅን አስተሳሰብ ያላችሁ ደስ ይለኛል። አዎ ያኔ ቢጋቡ ሳይሆን ቢያገቡ፣ ሁላቸውም ቢያገቡ ደስ ይለኛል። እንዲህ የፈለጉት ያግባኝ ምን አገባኝ ውሸት ነው ሲጀመር እ በህይወቴ ግን ሀቅ የምነግራችሁ ነገር ከሌ ከሌ አግባ ከሌ ከሌን አግባ ብዬ አላቅም። ወላ ምክንያቱም ይደብራለሁ። ያን ሰው ያን ሰው የራሱን ህይወት ራሱ፣ ምን አይነት ጸባይ፣ ምን አይነት መልክ እንደሚወድ የሚያውቀው ራሱ ነው። እና ኧረ ከሌ ትሆናል ብዬ አላቅም። በተፈጥሮ ያልወድም የራሳቸው ፍላጎት ነውና፣ ቻው።